በዛሬው እለት ማለትም ህዳር 12 ቀን 2018 ዓ.ም ምሽት በጎጃም ቀጠና ከባድ የድሮን ጥቃት መድረሱ ሲነገርም በዚህ ጥቃት ንጹህ አንቄሶችን ጨምሮ በርካቶች መስዋዕታቸውን የሚሰማውም በቀጠናው በተለይም በደንበጫ ከተማና ዙሪያውን ከባድ ውጊያ ተደረገም። ሽንፈትን ያስተናገደው የብልጽግናው ቡድን በንጹሃን ላይ የድሮን ጥቃት ማድረሱን ምንጮች ከስፍራው አልሰዋል። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁም። በጎንደር ቀጠና በተደረገ ትንቅንቅ በቅርቡ እጁን ለአገዛዙ የሰጠው ጸዳሉ ደሴም ከአምሳ በላይ ባንዳ ጓዶችን ይዞ ወደ ፋኖች ቀጠና ያመራ ሲሆን ነገር ግን ይህን ባንዳና ጓዶችን ፋኖች መደምሰሳቸውንም አስታውቋል። በጉዳዩ ዙሪያ ተጨማሪ መረጃ ይዘናል ታደምጡታላችሁ። በሸዋ ቀጠና የሚገኙ የአማራ ፋኖ ኃይሎች ወደ አንድነት እየመጡ መሆናቸው ተሰምቷል። በተለይም ትናንት ሁለቱ አፋ ባህና ፋድ በጥምረት ባደረጉት የጋራ ትንቅንቅ ታላቅ የጦር ሜዳ ድል ማስመዝገባቸው ሲነገርም፣ ጀኔራል ተፈራማሙ ደግሞ ለዚህ ታላቅ ድልና አንድነቱ እንዲመጣ የአባትነት ሚናቸውን ተጫውተዋልን የተባለው በስፋት እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርቻ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በአማራ ክልል በአገዛዙ ጦርና በፋኖሎች መካከል የሚካሄደው ጦርነት ሲቀጥልም የአማራ ህዝብን ትጥቁን አደለም ቀበቶን አስፈታለሁ ብሎም ወደ ክልሉ ዘሎ የገባው የብልጽግና ጦር ከባድ ሽንፈትን እያስተናገደም ይገኛል። በብርሃኑ እጁ ላይ የሚዘወረው የብልጽግና የጥምር የጦር ስራዊት በአማራ ክልል እየደረሰበት ካለው ጥቃት በተጨማሪም በውስጡ እየተፈጠረ ባለው የእርስ በርስ ሽኩቻና ጦርነት መሰላቸት ምክንያት ከፋኑ ኃይሎች ጋር መታኮስ እስኪያቅተው ድረስ ተልፈስፍሷል ሲሉም ወታደራዊ ምንጮች ገልጸዋል። የአማራ ፋኖ ኃይሎች በበኩላቸው የአገዙ ስራዊት ከመሸገበትና ካረፍበት ቦታ ድረስ ዘልቀው በመ በመደምሰስና በመጠምሰስና በማድረግ በድል እየገሰገሱ ይገኛሉ። አሁን ባለው ሁኔታ የብልጽግና አገዛዝ በርካታ ቁጥር ያለው ኃይሉን ከማሰለፍ በተጨማሪም ከባድ መሳሪያዎችን በገፍ የተጠቀመም የአማራ ህዝብን ትግል ለመቀልበስ ሲታረ ቢሆንም እውነትን ይዞ የሉና ትግል እያደረገ ባሉ በአማራ ፋኖ ኃይልና በአማራ ህዝብ አከርካሪ የተመታ ከባድ ሽንፈትንም እያስተናገደ ይገኛል። ይህን ሽንፈት ተከትሎም ራሱን ጥምር ጦር ብሎ የሚጠራው ያገዙ ኃይል በዛሬው እለት ማለትም ህዳር 12 ቀን 2018 ዓ ም በደንበጫ ወረዳ ከባድ የድሮን ጥቃት ማድረሱን ምንጮች ገልጸዋል።

በዚህ ጥቃት በርካታ ንጹሃን መጎዳታቸው ሲናገርም፣ ጦሩ ከደንብጫ ወረዳ በሶስት አቅጣጫ ዋድ ንዑስ ወረዳን ለመውረድ ያደረገው ሙከራ በፋኖ ክንድ መክሸፉ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 19ኛ ኮር 99ኛ ክፍለ ጦር ራሱን ጥምር ጦር ብሎ የሰየመው ኃይል ከደንብጫ ወረዳ ከብር ሸለቆና ከፍኖ ሰላም በሰንሰል ከጅጋም በጨረቃና ከደንብጫ በጋንታና አቅጣጫም በጋንታ አቅጣጫ ዋድ ንዑስ ወረዳን ለመውረድ በከባድ መሳሪያ የታገዘ ሙከራ ቢያደርግም በፋ በምዕራብ አማራ ቀጠና ቴዎድሮስ እዝ አቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር በደንብ ጫና ፍሶች መመለስ ተችሏልም ተብሏል። በዚያው ደውጊያ በርካታ ከትምህር ጦሩ የተውጣጣ ኃይል የተደመስ ሲሆን ከእነዚህ ውስጥም አንድ ከፍተኛ ምዕራር እንደሚገኝበት ተረጋግጧል። በዚህ ውጊያም አምስት ክላሽን ኮብና ቁጥሩ በውል ያልታወቀ ተተኳሽ መማረግ ተችሏል ሲል የአፋ በምዕራብ አማራ ቅጠና ቴዎድሮስ እዝ አንድ መቶ ዘጠኛ ኮር ዘጠና ዘጠነኛ ክፍለ ጦር ህዝብ ግንኙነት መምሪያው መምህር ስለ ሻለማየሁ አስታውቋል። በሌላ በኩል ህዳር 11 ቀን 2018 ዓ.ም ምረት በጎንደር ቀጠና የተለያዩ ቀጠናዎች ከፍተኛ ድል በፋኖ በኩል መመዝገቡ ተረጋግጧል። ከጎንደር ቀጠና ማክሰኝትና ቆላ ድባ በመነሳት በርካታ ኃይሉን በመያዝ ወደ አርባ ፈጅና ጆሃናን ከገባው ሁለት መኪና የብልጽግና የጦር ሰራዊት መካከል አብዛኛው መደምሰሱን የገልጹት ምንጮች በዚህ ቀጠና የአማራ ፋኖ በራው ኃይል የታደሉ ብርሃን ክፍለ ጦር ላይ ጥቃት ለመፈጸም የገባው በርካታ ቁጥር ያለው ያገዙት የጦር ሰራዊት ክፉኛ መመታቱን ገልጿል። በዚህ እለት ካዘዞ በአስር ተሽከርካሪ ኃይሉን በመጫን ወደ ጠና ማክሰኝት ከተማ የተንቀሳቀሰውና በትናንትናው እለት ደግሞ ወደ ከተማው በመግባት ከንጋት አስር ሰዓት ጀምሮ የታድሎ ብርሃን ክፍለ ጦር አባላት ወደሚገኘው አርባ ፈጅና ጆዋና ቀበሌዎች በመንቀሳቀስ ድምሰሳ ለመፈጸም አቅዶ ተኩስ ቢከፍትም ያሰበው እቅድ ሊሳካ ሳይችል ቀርቷል። በዚህ ውጊያ ብልጽግናው ኃይሎች ከቆላ ድባም ከጣዳና ከማክሰኝት በመንሳት የአማራ ፋኖ ቢራው ኃይል የታድሎ ብርሃን ክፍለ ጦር አመራሮችና አባላት አሉበት ወደ ተባሉበት አካባቢዎች በመድረስ ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይላቸውን ይጠቀሙ ቢሆንም ለመደ እንደምተሳቅረው የመጡትን የፋኖ ኃይል ግን አንዳችም ጉዳት ሊያደርሱበት አልቻሉም ተብሏል። ይልቁንም የዙትር ክብሩ የሆነውን ሙጥና ቁስለኛውን እንዲጎነጭም ተደርጓል። ከሶስቱ ከተሞች መነሻውን አድርጎ የታድሎ ብርሃን ክፍል ጦር አባላትና አመራሮችን ለመደምሰስ የተንቀሳቀሰውን ያገዙ ኃይል እንዳይወጣና በገባበት እንዲቀርብ በማድረግም የጎንደር የብጋቸው ክፍል ጦር ጎንደር ብርጌድ ምንዝሮ ላይ፣ ጥቁር አንበሳ ክፍል ጦር ንስር ብርጌድና ራስ አሞራው ብርጌድ ማክሰኝት ላይ ከጠላት ኃይል ጋር ውጊያም አካሂደዋል። በዚህም ለመደምሰስ እቅድ አውጥቶ የሄደው ያገዙ ኃይል ከፍተኛ ወታደራዊ የሕይወትና ፖለቲካዊ ክሳራዎችን አስተናግዶም ወደ መጣበት መመለሱን ከቦታው የደርሱ መረጃዎች አመላክታሉ። በተምሳይ የሚጀጅ የውባንታ አባተው ተሯሪ ክፍለ ጦር የፋኑ ኃይሎችና ያጋዙ 303ኛ ኮር 77ኛ የጦር ሥራዊት ትላንት ከጠዋት ጀምሮ እስከ ምሽት 3፡45 ድረስ ውጊያ ያደረጉ ሲሆን የብልጽግናው የጦር ሰራዊት ትላንት ኅዳር 11 ቀን 2018 ዓመት ብረት የውባንታ አባተው ተሯሪ ክፍለ ጦርን በተለያዩ ወረዳዎች ለማፈን ከቀን ደፈጣ እስከ ደፈጣ ከደፈጣ እስከ መደበኛ ውጊያም ሙከራ አድርጎ ነበር። ነገር ግን የወትሮ ዝግጁነታቸው ሙሉ ያድርገውም ያገዙን የጠር ሰራዊት እቅድ ቅዠት አድርገውታል። ከሦስት ቀናት በፊት ሌሊት አገዘዙም ከ250 በላይ የመከላከያ አባላትን የኦባንታ አባተ ተወሯሪ ክፍለ ጦርን በደፈጣ ለመምታት ወደ ቀጠና ያስገባ ሲሆን ከ300 በላይ የሚሆነውን ኃይል ደግሞ የኋላ ደጀን አድርጎ ግንዳ ተመም ላይ ቢያስቀምጥም የምጅለል ኦባንታ አባተ ተወሯሪ ክፍለ ጦር ሰራዊት መረጃው ቀድሞ ስለደርሶም 360 ዲግሪ ከተማዋን ከቦ ማደሩም ተረጋግጧል። በዚህም እስከ ቀኑ 8 ሰዓት ደፈጣ ያዝኩ ያለው የብልጽግና የጦር ሰራዊት መከበቡ ሲረዳ ድረሱልኝ ሲል ከላይ ለሶስተኛ ኮርም ከታች ደግሞ ከአንዳቤት እስከ ግንዳ ጠምም ሰማራባ ባሉም ጥሪ አድርጓል። በዚህ ጊዜ ዩባንት አባተት ወርዋሪ ክፍለ ጦር ከላይም ሆነ ከታች ቢመጣም ከበው ውስጥ ያለውን የአገዛዙን የጦር ሠራዊት ደማምሶም ሙሉ ከተማውን ተቆጣጥሮ ጠላታቸውንም አከርካሪውን በመስበር ታሪክ ሰርተዋል። በዚህም ደፈጣም በደፈጣ ሳይሆን በመደበኛ አስተላለፍ አድርገውታል የተባለ ሲሆን ከአንዳቤት እስከ ግንዳ ጠምም የነበረው ያገዙ ኃይልም በደፈጣ ለከሸፈበት ኃይል ለመድረስ ሲሞክሩም ከላይ ከደብረ ታቦር ከተማ ወዶ ገቦ ጸዳሉ ደሴም በቁጥር 51 የሚደርሱ ወደ ገቦችና አድማብተ ቀናዎችን ይዞ ለመቀላቀል መሞከሩም ተሰምተዋል። በስም በተባለው ቡድን ስልየት በውባን ልጆች የተባበረ አማራዊ ክንድ ሲከሽ በተመሳይ ወዶ ገቦቹ እነጽ ዳሉ ደሴና አድማ በታኞች ደግሞ በስነ ልቦና የበታችነትና የመሸነፍ ብሎም ያንችላቸውም ስሜት አምልጣው ወደ ደብረ ታቦር ከተማ መመለሳቸው ታውቋል። በተቃራኒ ውባን ተወርዋሪ ክፍለ ጦር አባላት ያገዙ ኃይሎችን በፍጹም አማራዊ የማሸነፍ ስሜት የውጊያ ጥበብና በጥቅዱ የጥላትና ቅን በመርዳት ጥላትን ከቁሳዊ እስከ አካላዊ ከሞራል እስከ ተቋማዊ ውድመት አድርሰውበት ተገኝተዋል። በዚህ ውጊያም በርካታ የብልጽግና መንግስት ምር ኃይሎች ሙትና ቁስለኛም መደረጋቸው ተረጋግጧል። በሌላ ምርጃችን ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቅጥና ያሳምነው እዝና የሸዋ ጠቅላይ ግዛት እዝ ወደ አንድነት ለምጣት እየመከሩ መሆናቸው ተሰምቷል። በዚህም በትናንትናው ዕለት በአገዛዙ ጦር ሰራዊት ላይ በጋራ ድል መቀዳጀታቸው ተረጋግጧል። የአብይ አህመድ መከላከያ ሰራዊት ባጣይም ካምፕ ላይ በነበረው የአንድ መቶ ሦስተኛ አየር ወለድ ክፍለ ጦር ላይ ነው። የአማራ ፋኖ ብሔራዊ ኃይል የደቡብ አማራ አሳምነው እዝ እና የሸዋ ጠቅላይ ግዛት እዝ በጥምረት በርካታ ያገዙ ሰራዊትን ድባቅ መምታት የቻሉትም ተብሏል። ውጊያውን ያደረጉት የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ያሳምነው እዝ የአጼ ዘርዓ ያዕቆብ ኮር፣ የአጼ ይኩኖ አምላክ ክፍለ ጦርና የሰባት ለሰባት ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር መሆናቸውም ተረጋግጧል። በዚህ ቀጠና ጀኔራል ተፈራ ማሞ ሰራዊቱን እያስተባበረም በአንድነት እንዲዋ ማስተካከል እያደረገ መሆኑን ትልቅ ሚና እየተወጣ መሆኑንም ተመስክሮለታል። የሸዋ ውጊያ መጠናከሩን እየተመለከተውና የአገዛዙን ጥምር ሰራዊት እንዲያዋጋ ወደ ቀጠናው የተላከው የብልጽግና ጀኔራልም ከቀጠናው ሸሽቶ መውጣቱ ተረጋግጧል። በጥቅሉ የአማራ ሕዝብ አሁን ላይ ሀገር እያፈረሰም የሉና አደጋ ለደቀነው በአብይ አህመድ ለሚመራው ለብልጽግና አገዛዝ ዓለም በረከክም በማለት በየቀጠናው ብርቱ ትግል እያደረገም ቀጥሏል። በሌላ ምርጃችን አባትን ጨምሮ ሰባት የአንድ ቤተሰብ አባላት ተመርዘው መገደላቸው ተሰማም። የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉም ተረጋግጧል። በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬም አስር ሰዎች በቁጥጥር ስር ውለው ምርመራ የተደረገባቸው ይገኛል ሲልም ፖሊስ አስታውቋል። በማዕከለ የኢትዮጵያ ክልል ምስራቅ ጉራጌ ዞን መስቀን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባውራው ከስድስት ልጆቹ ጋር ባጠቃላይ ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ አስታውቋል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ ም ምሽት 1 ሰዓት ስምንቱ የቤተሰቡ አብላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግሯል። በአብሮነት ራት እንደተመገቡ ብዙም ሳይቆዩም ከፍተኛ ለሆነ ህመም መዳረጋቸውንም መረጃ የደረሳቸው የአካባቢ ኖሮች የተጎጂዎች ህይወት ለማትረፍ ተረባርበው ወደ ውስጥ አልማድረሳቸውም ተገልጿል። ሆኖም ከተጎዱ የቤተሰቡ አባላት የአምስት ዓመቱ መንግስቱ ኃይሌ፣ የሰባት ዓመቱ መክብና ኃይሌና የአስራ ሰባት ዓመቱ ተክሎ ኃይሌ የተባሉ ሶስት ወንድማማቾች በዕለቱ ሆስፒታል ሊደርሱ ሕይወታቸው ማለፉም ተጠቁሟል። የተቀሩ ተጎጂዎች ሕይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬም ህክምና ላይ ያሉ ህይወታቸው ማለፉም ታውቋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌዊ ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጥግ በቸር ቆዩኝ።